ሰላም እንዴት ሰንብታችኋል፣ ውድ ተመልካቾቻችን። ይህ የብስራት ዩቲዩብ ቻናላችን ነው። ፕሮግራማችን የእግር ኳስ ዳኝነት ምስጢር፣ እንደ ሁል ጊዜ የተለያየ ሀሳብን ወደ እናንተ የምናደርስበት መሰናዷችን ለዛሬም ጀምሯል። የካፍ ኢንስትራክተር ኢንስትራክተር ሽፈራው ሸቱ እንዲሁ፣ እኔም ደግሞ ፕሮግራሙን እየመራው አዲስ ማህመድ አብሬያችሁ ቆይታን የማደርግ ነው የሚሆነው። ሆነው እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ኢንስትራክተር፣ እንዴት ሰነበቱ? ሳምንቶት እንዴት አለፈ? ጥሩ ነው። መልካም። በተለያዩ አለማት የሚካሄዱትን እግር ኳስ እንቅስቃሴዎች እናያለን። በየአንዳንዱ ጨዋታ ላይ ደግሞ የሚከሰቱ ያው መቼም ኳስ ጨዋታ አለ ሲባል ዳኝነቱም አብሮ ነው ያለ፣ እሱ ስለሌለ እኛ ደግሞ ትኩረታችን እዛ ላይ ነው። እሱን እያየን መንፈሳችንን እናድሰውን እናድሳለን። የሚያስቆጣውን ብቻችንንም ቢሆን እንቆጣለን። እንዲህ እያለ አልፏል። እንግዲህ የተለያዩ ሊጎች የተለያዩ መርሃ ግብሮችን አስመልክተውናል። ታዲያ በእንግሊዝ ፕሪሚየር ሊግም የተለያዩ ቆንጆ ቆንጆ ጨዋታዎችን ተመልክተናል። የእኛም ፕሮግራም የተለያዩ ኳሶችን እየተመለከትን እንዲሁ ህጉ ምን ይላል፣ ዳኝነት ውስጥ እንዴት ነበር የሚለውን መልሰን ወደ ወደ ተመልካቾቻችን የምናደርስበት ስለሆነ በስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ የተመለከትናቸውን አንዳንድ አከራካሪ ወይም ደግሞ በተመልካች ዘንድ ይሄ ነገር እንዴት ሆነ ለምን ሆነ ለምን ዳኛው በዝምታ አለፈው ወይም ደግሞ እንዴት ካርድ አልመዘዘበት ማለትም እየተባለ ስለነበረ ጨዋታ ብናወራ መልካም ነው የሚሆነው። አንድ ሁለቱን ብናነሳ ጥሩ ነው። ኢንስትራክተር ቅዳሜ ዕለት በነበረ መርሃ ግብር ምሽት አንድ ሰዓት ከ30 ላይ የሊጉ መሪ አርሰናል ወደ ክራቨን ኮቴጅ አቅንቶ ፉልሃምን አንድ ለዜሮ አሸንፏል። መሪነቱንም አጠናክሯል። ነገር ግን በዛ ጨዋታ ላይ አንድ ክስተት ተፈጥሮ ነበረ። ይህም የሆነው ደግሞ በአርሰናሉ ተጫዋች ቡካዮ ሳካ ላይ ጥፋት ተሰርቶ ነበረ። ይህ ጥፋት በፔናልቲ ቦክስ ውስጥ የተሰራ ጥፋት ነው። ነገር ግን የዕለቱ የመሀል ዳኛ አንቶኒ ቴይለር እንግዲህ ምንም አይነት ቅጣት አልሰጡበትም። ፔናሊቲ ይሆናል ተብሎ ሲጠበቅ የነበረውም ጨዋታ እንዲሁ በዝምታ ታልፏል። ነገር ግን ረዘም ላለ ሰዓት ዳኛውም በቫር ታግዘው ውሳኔውን ለመወሰን ሞክረው ነበር። ነገር ግን በስተመጨረሻ ፔናሊቲ ሳይሆን ቀርቷል። ይህ ግን ታዲያ ለተመልካቾች ጥያቄን ያስነሳ ጉዳይ ነበረ እና ይህን ነገር እንዴት ይመለከቱታል? እንዴት ዳኛው እንዲሁም ደግሞ ቫር በዝምታ ሊያልፈው ቻለ የሚለውም የተመልካቾች ሀሳብ ነው። ከእሱ ጎን ለጎን ደግሞ የሳምንቱ ታላቅ ጨዋታ እሁድ ምሽት እንዲሁ ተከናውኖ ነበረ። ማንቸስተር ዩናይትድ ወደ አንፊልድ አቅንቶ እንግዲህ ከ2016 በኋላ የመጀመሪያ ድሉን አስመዝግቧል። ሁለት ለአንድ አሸንፏል። ነገር ግን በዚህ ጨዋታ ላይ የማንቸስተር ዩናይትድ ተጫዋች አማድ ዲያሎ ያየው ቢጫ ካርድ ልክ አልነበረም የሚሉ ተመልካቾች፣ ደጋፊዎች ነበሩ ና እንዴት ይመለከቱታል? ይሄንን ጉዳይ ከእግር ኳስ ዳኝነት አንጻር እንዴት ይታያል የሚለውን ሀሳብ ብናነሳ ጥሩ ነው ኢንስትራክተር። እሺ አመሰግናለሁ። እንግዲህ በዚህ በዘመናዊው እግር ኳስ አመራር ላይ ቫር በመምጣቱ አንዳንድ ሁኔታዎች ተቀያይረዋል። ሲቀየሩ በፖዘቲቭም በኔጌቲቭም ሁኔታ ነው። ምክንያቱም ለመሆኑ ብዙ ሰው ምን በቫር እየታየ ነው የቫሩን ውጤት እየተጠበቀ ነው እየተባለ ተጫዋቹም ቆሞ ህዝቡም ካሁን ካሁን ለእኔ ነው እንደ ደጋፊነታቸው ለክለቤ ነው፣ ፔናልቲ ነው፣ ፔናልቲ አይደለም፣ ሁሉንም ህብረተሰብ ትኩረት ላይ የጣለ ፔሬድ ይኖራል። ያን ያህል ፔሬድ የሚፈጀው ለምንድን ነው ብለን ራሳችንን ስንጠይቅ እኛ ከክትትል እንዳየ ነው። ሌላ ምንም አይደለም። ቫር በሚሰጥበት ጊዜ እዛው ያሰጣል አያሰጥም የሚሉት ክርክሮች ናቸው። ሌላ ምንም ነገር አይደለም። ስዕል ከሆነ ስዕል ነው ያሳይሻል፣ ገብቷል አልገባም። በቃ አሁን በኦፍሳይድ ላይ ቫር የሚያሳየው የሚታይበት ፔሬድና፣ በፋውል ላይ ቫር የሚጠቀሙበት ጊዜ የትኛው ይረዝማል? ፋውል ሲሆን ፋውል ሲሆን ነው። ጥፋት ተደርጓል ሲባል ነው። ጥፋት ተደርጓል ሲል አንድ ወገን የለም አልተደረገም ይላል። እንደገና ደግሞ አይ አዎ ተደርጓል ሲደረግ ግን እንዲህ እንዲህ ሆኖ ነው ይላል። ያኛው ደግሞ የለም ተደርጓል፣ ይሄንን ሕግ ጥሷል ይሄ ይላል። እነሱ ናቸው በእነሱ ክርክር ነው እንጂ ሌላ ነገር አይደለም። ስለዚህ አሁን ባለፉት እንግዲህ እንዳነሳሻቸው ጨዋታዎች ላይ ያን ያህል ሰዓት መፍጀት፣ ቦካዮ ሳካ ኳስ እየገፋ ሄዷል። ተከላካዩ አጠገቡ ነበረ። ተከላካዩም ስራውን እየሰራ ነው፣ ይሄኛውም ስራውን እየሰራ ነው። ግን የቦካዮ ሳካ ከኳሱ መራቅ እሱን ነው የምናተኩረው። እና እንደገና ደግሞ የተከላካዩን ለኳስ የመቅረብ ሁኔታው ነው ሁለቱን የማመዛዘን ጉዳይ ነው፣ ሌላ አይደለም። ኤምቢትዊን ግን በሩጫቸው ጊዜ ንክኪ ያለ የለም ነው መታየት ያለበት ንክኪ ያለ ከዚህ ላይ ነው አሁን የሚመጣው። ንክኪው ታዲያ ምንድን ነው አለ ዳኛው። ንክኪው የኳስ እግር ኳስ ጨዋታ ኮንታክት ያለበት ነው። ንክኪ ያለው ጨዋታ ነው። የሰውነት ንክኪ ያለበት ጨዋታ ነው። ስለዚህ ንክኪ ይፈቀዳል የሚለውን ትርጉም ወሰደና ነው እና ግን እሱም ሲጫወት ነው የነካው የሚለውን አመዝኖ ነው እሱ ፔናልቲ አይደለም የሚለው አቋሙ ላይ የደረሰ ከዛስ በኋላ ተከላካዩ ደግሞ ምን አረገ? ያንን አሁን ያልነውን ነገር ካደረገ በኋላ እግረ መንገዱን እግሩን ግን ሲሰነድ ደግሞ ኳስ ላይ አርፏል። ስለዚህ ምንድነው አሁን ኳሱን ሲጫወት ነው የለካው የሚለው ደግሞ ዴፊኒሽን ይዞ ደግሞ ሌሎቹ አያሰጥም ይላል፣ የለም ቀድሞ ነክቶታል። እኒህ ናቸው እንግዲህ ቫሩ ላይ የሚያከራክሩት ሌላ ምስጢር የተደበቀ የለም። ስለዚህ በዚህ ጊዜ ህጉ ምን ብሎ ይለየናል? ህጉ ሁለቱም ላይ አለ እና ለመወሰን ትንሽ ያስቸግራል። ነገር ግን ቅድሚያ ለጥፋቱ ከሆነ ደግሞ ወዲያው ተያያዥነትም ሳይሆን ለዚህ ነው ፈጣን መሆን አለበት ዳኛ የምንለው። ያ ንክኪ ልክ ሲፈጸም ፊሽካው ይነፋ ጥሩ ነበር፣ አልተደረገም። ከሱ በኋላ በተደረገ እንቅስቃሴ ላይ ነው ውሳኔ የተሰጠው እና እሱ ላይ ነው እኔ እንደ ስህተት ያየሁት። ንክኪው ሊኖር ይችላል ንክኪው የሰውነት ንክኪ ነው ብሎ አልፎት ከሆነ እሱ ሌላ ነገር ነው። የዳኛውን ነው ምክንያቱም፣ ዘ ኦፒኒየን ኦፍ ዘ ሬፈሪ ዴልብሬት ጥፋት ነው። ቅድም አንስተሻዋል። ዴልብሬት ነው ሆን ተብሎ ነው፣ አይ ለኳሱ የደረገው እንቅስቃሴ ነው ብሎ የማለቱ ውሳን ውሳኔ ለዳኛውን ተዋዋለን። ግን እኔ ከሁለቱም ይሄ ከሆነ ሀሳቡ ይሄ ነው፣ ውሳኔ ይሄ ከሆነ ሀሳቡ ይሄ ነው ብዬ ለማለት ነው የፈለግኩት። ስለዚህ ያኛውን ለእሱ እንተውና ግን ሙከራው ተደርጓል ያ እንቅስቃሴ ግጭቱ ተደርጓል የሚባልበት መደምደም ላይ ከተደረሰ ያኛው እግሩን ለኳስ እስከሚሰነዳ ባለበት ጊዜ ላይ ፊሽካው መነፋት ነበረበት ጥፋት ነው ነው መባል ያለበት እሱ ታለፈ እዚህኛው ላይ ከደረሰ ግን ኳሱን እየተጫወተ ነው የሚለው ሀሳብ ያሸንፋል ኢንስትራክተር ግን አንዳንድ ጊዜ ዳኞች እዛው ያስተዋሉትን ጥፋት ወዲያው ቅጣት ሲሰጡበት ወይም ደግሞ ውሳኔ ሲወስኑ ይስተዋላል ወይም ደግሞ ሊወስኑ እንደሆነ የሚያሳይ አዝማሚያ ላይ ሆነው ነገር ግን ወደ ቫር የሚሄዱበት ነገር አለ በዚህ በኩል ደግሞ መጨረሻ ላይ መወሰን የሚችለው የመጨረሻ ውሳኔ የዳኛ ነው ይባላል ታዲያ ለምንድን ነው ዳኛው ሊወስን ያለውን ነገር አስቀል ብሶ ሄዶ ቫር ጋር ሄዶ ከዛ ደግሞ አይደለም ብሎ የምንመለከተው ዳኛው ከሆነ የሚወስነው ለምን ዳኛው እዛ ጋር መወሰነ? አዎ ይሄ ነው። እዚህ ላይ ያየሽ አሁን ቫር እዛም ውስጥ ዳኞች ናቸው የሚሰሩት፣ እዚህኛውም ይሄ ዳኛ ነው ያለው። ሁለቱ ናቸው የሚነጋገሩት። አሁን በዚህ ጊዜ የቫርም እገዛ እያለ ማለትም የሌሎቹ ዳኞች አስተያየት እና መሳሪያው ራሱ እየደጋገመ እያሳየ እኔ ብቻ ይሄ ነው ለምን እላለሁ ይላሉ ዳኞች። ስለዚህ እንዳውም አንዳንድ ጊዜ ውሳኔ የወስኑና ሲሽሩ ፕሮብሌም የላቸውም። ምን ያል ሻርኩት ታዲያ ቫር ለጠይቅ አይነት ነገር ነው የሚመጣው እና ለዚህ መሸሻ ሆኗል። ቫር መሸሻ ሆኗልና የበፊቱ ቫር በሌለበት ጊዜ በነበረው ጨዋታ ላይ ግን ወይ መጨረሻ ውሳኔ የእሱ ስለሆነ ረዳቱም ደግሞ ከረዳት ዳኞቹ እንጂ የሚመጣው አራተኛ ዳኛውን ጨምሮ ቫር የሚባል ሌላ ሶስተኛ አካል እንዲገባበት የተደረገ ጨዋታ አልነበረም ድሮ የነበረውና ስለዚህ ከእሱ ኃላፊነት አይወርድም። ቢሰጥም ሰጠ ባይሰጥም አይሰጥም። አሁን ግን የለም። ቫር ስለሆነ ይባልና ነገሩን ያቀዘቅዘዋል። ብስጭትም ካለ አብሮ ከዛ ጋር ይሄ ቫር የሚባል በጠፋ ተብሎ አብሮ ብስጭቱን ያመጣል እና ይሄ ነው አካሄዷቸው ማለት ነው እና ስህተቱ ለእኔ ቅድም እንዳልኩች ከህግ አንጻር ኢንሲደንቱን ልክ እንዳየዳኛ ፊሽካ መፋት አለበት። ኦንታይም ምንም ችግር የለውም። አድቫንቴጅ ደግሞ እንዳንል ይሄ ልጅ ሌላ እኮ ተጫዋቹ ጎን ሆኖ እየተጫወተ ነው። ለምን ጊዜ ይፈጠራል? እንደገና ይሄኛው ከሆነ በኋላ የቅድሙን ግን ይህልኝ ተረግጬ ነበር ብሎ ወደኋላ እስኪለጠ ድረስ ዳኛው ለምን አልቆየ? ለምን ዘለለ ነው ሌ አዎ እርስዎ እንዳሉት ነው። ታዲያ ከዚህ ጎን ለጎንም ደግሞ በሳምንቱ ታላቅ ጨዋታ ላይ ስለ አማድ ዲያሎ ቢጫ ካርድ አንስተን ነበረና እንዴት ተመልክተውታል? እርስዎም ደግሞ በእግር ኳስን በሬዲዮ ተመልከቱ በቀጥታ ስርጭትም ሲያስተላለፉት ነበረ። ታዲያ ይህንን እንዴት ይመለከቱታል? አግባብ ነበረ ወይ? ቀደም ብለው ተናግረውታል። ሆን ተብሎና ዳላብሬት እና እንደላብሬት የሚባሉ ጥፋቶች አሉ። ተጫዋቹ እየተጫወተ ነው፣ ወደ ኳስ ነው የሄደው። ነገር ግን መጀመሪያ ኳሱን አግኝቶ ከዛ በኋላ ነው የነበረው ጥፋት ወይም ደግሞ ስተት የተሰራው። ነገር ግን ወደ ቢጫ ካርድ ታይቷል። ከዚህ ቀደም በጣም በርካታ ፕሮግራሞቻችንን ስንሰራ ሆን ተብሎ የሚሰራ ጥፋትም ወይም ደግሞ ሳያቅ የሚደረግ ጥፋት ተብሏል። ነገር ግን ተጫዋቹ ለኳስ ነው የሄደው። ተጫዋቾች ለኳስ ሲሄዱ ወይም ደግሞ ኳሷን ብለው ሄደው በዛው የሚሰራ ስህተት ላይ እንዲህ አይነት ካርዶችን የማንመለከትበት ጨዋታ አለ። ነገር ግን ትናንትና አማድ ዲያሎ የተመለከተው ቢጫ ካርድ አግባብ ነው ወይ? ኦኬ፣ አሁን ካልሽው ላይ ነው የምነሳው። ተጫዋቾች ለኳስ ነው የሚሄዱት የሚለውን ልውሰድ። ለኳስ በሚሄዱበት ግን ኳሱን ብቻቸውን እንደማይጫወቱ ግን ማሰብ አለባቸው። ተጫዋች አለ እዛ፣ ጓደኛቸውም አለ፣ ተጋጣሚያቸውም አለ። እሱንም እያሰቡ ነው እንጂ ኳሱን ብቻ ብለው የሚሄዱ ከሆነ አደጋ አለው ለምን የአሁኑን የአማዱን ጨዋታ ማየት ነው ያ እሱ እግሩን የሰነዘረበት ሲቹዌሽን ላይ ተጫዋቹ ያኛው ተጫዋች ደግሞ ኳሱን ለመጫወት ራሱን እያዘጋጀ ያለበት ወቅት ነው አሁን ዴሊብሬት የሚሆነው ራሱን አዘጋጅቶ ወደ ኳስ እየሄደ ያለው ተጫዋች ከሆነ ይሄኛው ደግሞ ኳሱን ለመጫወት ነው እግሩን የሰነዘረው ብለን ካል አጠገቡ የነበረውንም ተጫዋች መፈተሻል ማስተዋል ያስፈልጋል። ለምን ህጉ ምንድን ነው? ሆን ብሎ መጫወት ብቻ ሳይሆን ለአንድ ጥፋት ቀጥታ ጥፋቱን ሲያጠፋው ሳይሆን የሚቀጣው በመሞከርም እንዲቀጣ ያደርገዋል። መርገጥ፣ ለመርገጥ መሞከር፣ መጥለፍ፣ ለመጥለፍ መሞከር፣ መምታት፣ ለመምታት መሞከር ይላል። ይሄ አስራ ሁለተኛው ህግ ላይ መሞከሩ የጥፋቱን ባያደርሰው መሞከሩ በራሱ ያስጠይቀዋል። ግን በካርድ ነው ግዴታ መሆን ያለበት የቃል ማስጠንቀቂያ ወይም መጀመሪያ ፍፁም ለምንድን ነው ይሄ የሚሆነው? እንግዲህ አንዳንድ ዳኞች በመጀመሪያው አካባቢ ላይ በተለያዩ ጥፋቶች፣ በተለያዩ ኢንሲደንቶች ሰውነንና ያለፋቸው ነገሮች ይሄ ሰውዬ ብታገሰው ሊሆን አልቻለም፣ አሁን ግን ልታገሰው አልችልም ብሎ ውሳኔ ሊሰጥበት ይችላል። ከዚህ አውጣን ነው ዋናው ነገር እንጂ ሊያጋጥም ይችላል እሱ ስለዚህ ካርድ የመስጠቱ ጉዳይ ሳይሆን የልጁ ያጨዋወት የግር አሰነዛዘር ብሄር ኖሮ ኢንስቴድ ኦፍ ዘ ቦል የልጁን ጭንቅላት አግኝቶት ቢሆን ምን ሊሆን ይችላል ማለት ነው። ስለዚህ ነው በመሞከር የሚለውን ህጉን ጠቅሶ እንግዲህ ያንን ነገር ሊያረግ የፈለገው ዳኛው ማለት ነው። ጥሩ ኢንስትራክተር እንደ መጨረሻ ላንሳና በነበረው የሳምንቱ ታላቅ ጨዋታ ላይ ለዳኝነቱ ከአስር ስንት ሰጡት ብለን ፕሮግራማችንን እንቋጭ። ሊቨርፑል ከማንቸስተር ዩናይተድ ባደረጉት ጨዋታ እኮ እሱ የኛ ጨዋታ ነው እሱ ስምንት ነጥብ ሁለት ነው የተሰጠው አንቶኒ ቴይለር አይደለ አንቶኒ ቴይለር የፉልሀም ይሄኛው ማይክል ኦሊቨር ነው አንቶኒ ቴይለርን አላጫወተም ቤቴ ነው ቁጭ ብዬ ነጥብ የሰጠው እንግዲህ ስለ ሁለቱም ነጥብ መስጠት ይችላል እሱ ስምንት ነው የሰጠሁት ቤቴ ስሰራ እሰጣለሁ ነጥብ በሊቨርፑሉ ጨዋታስ በሊቨርፑልማ ማለት ትላንትና ማነ ውርለት የተደረገው እሱ ስምንት ነጥብ ሁለት ነው። መልካም እንግዲህ፣ የሳምንቱን ጨዋታ በዚህ ልክ ከቃኘ ነው ለሳምንት ቀጠሮ ይዘን ደግሞ እንሰነባበታለን። የተለያዩ ሀሳቦችን የምናነሳበት ፕሮግራማችን ግን ይቀጥላል። ውድ ተመልካቾቻችን ለዛሬ አዝንላችሁ መሰናዶ ይህንን ይመስል ነበረ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የካፊ ኢንስትራክተር ኢንስትራክተር ሽፈራው እሸቱ ፕሮግራሙን በማዘጋጀት ወደ እናንተ አድርሰዋል። ፕሮግራሙን እየመራው ከመላይ ስቱዲዮ ባለሙያዎች ጋር አብሬ ቆይታን ያደረግኩት አዲስ ማመር ነበርኩኝ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እስከ ሳምንት ቸርቆዩል